በመሃል ፍቅረኛ የየራቂ ይመጣ ምን ይለኛል? አንድ ቀን ጭራሽ 16000 ራሱ አታውቂም ምናምን አለኝ ማለት ነው ሲለኝ በቃ አዘንኩኝ ማለት። እንደዛ አይነት ነገሮች ውስጥ ስናደርግ ግንኙነት ተጣብቀን እንቀራለን። በግንኙነት መሃል ማለት ነው ሁለታችን ባለው መቼም ያው ለመግለጽም ቢከብድ በትዳር ላይ መሄድ ኃጢያት ነው። እንግዲህ ፈቀድሽም አልፈቀድሽም ብቻ ይሁን ምንም በህግ ፊት ወይም ደግሞ በሰውም በእግዚአብሔር ፊት ጋብቻ የሚለውን ነገር ከፈጸምሽ በኋላ ወደ ቀደመው ነገር መሄድ መልካም አይደለም። ያን አንቺና እግዚአብሔር በምታውቁት ቋንቋ በእግዚአብሔር ፊት ይቅርታ መጠየቅ ነው። ይሄኛው ነገር ግን ይሄኛው የዚህ ዓለም አሰራር ወይም የዚህ የሰይጣናዊ አሰራር ግን እምነት ይፈልጋል ነፃ ከሱ ለመውጣት። ሰላም ጤና ይስጥልኝ ውድ የሀበሻ ጨዋታ ቤተሰቦች በህይወት መንገድ ላይ ነው ያለ ነው በህይወት መንገድ እንግዲህ ዛሬ አዲስ ሰው አግኝቻለሁ ከአዲስ ሰው እንግዳይ ጋር እንጨዋወታለን ከእንግዳይ ጋር ቆይታ እናደርጋለን እንግዳይ እንኳን ደህና መጣሽ እንኳን እንደነ ቆየ እንዴት ነው እግዚአብሔር ይመስገን ሰላም ነው አለሁ አንዴ ይመስገን መጀመሪያ ስሜ ላስተዋል ሰላም እባላለሁ መልካም እም የተወለድኩት አዲስ አበባ ነው ያደኩትም አዲስ አበባ ነው አሁን የምኖረው እዛ ነው እና ብዙ ችግሮች አሳልፍ ያለው በጣም ማለት ነው። ያው ሁሌም በቃ ውስጤ እንትን የሚረብሸኝ ችግሮች በጣም ባልሆነ ብዬ ባላረጋቸው ብዬ ማስባቸው ብዙ ነገሮች የተፈጠሩት እና በምን እንደምጀምርልክ ራሱ አላቅም። እናቴ አባቴ በልጅነት ነው የሞተው። የአስር አመት የዘጠኝ አመት ልጅ ነው ምናምን ያለው ነው የሞተው ከዛ በኋላ ያለው እናቴ ብቻዋ ነበር ስታሳድገኝ የነበረችው። በጥሮታ በአባቴ ጥሮታ በወር የሚካፈለው በዛ ይንበረ ምን ተዳደረው የነበረው እቺን ብር እንትን እያለን ሁለት ክፍል የቀበሌ ቤት ነበረን። እሱን አንዷ ክፍል እያከራየን አንዷ ክፍል እየኖርን ከእናቴ ጋር እኔም በሚችለው ከትምህርት ቤት መልስ ምን በቤት አገዛሳለ በጉልበቴ የምችለውን እንደዛ እየሆነ ተዳደር ነበረ በመሃል አንደኛው ክፍል ላይ አንደኛው ቤታችን ላይ የተከራየው ልጅ ከክፍለ ሀገር ነበረ የመጣው። ከክፍለ ሀገር ለስራ አመጣች አሉ ብሎ ቤታችን ይከራያል። ሲከራይ ለስራ እንደዚህ አይወጣም። ብዙ ጊዜ ቤት ነው የሚውለው። ሰውየው ከጀርባው ብዙ ታሪኮች አሉ ያልነገርኩ ማለት ነው። እና ቤት ሲውል ምናምን ቀጠሮ አለብኝ ምናምን ያለ ነው የሚወጣው። የሆነ ጉዳይ ላስጨርስ ነው ምናምን ነው። እና አብዛኛው ጊዜ ቤት ነው የሚያሳልፈው፣ ምናምን ቡና ሲያበላ ሲጠጣ ነው የሚለው ምናምን፣ የሆነ ማህበራዊ ኑሮ በቃ ይኖራል። በጣም ነው የሚችለው ሰፈር ምናምን እኛ ምንሰንት ዓመት ስንኖር ማንም ማንግባባው ሰፈር ይግባባል። ቤቱ የእሱ ግቢ ነው የሚመስለው። ከኛ ጋር ደግሞ በቃ ፋሚሊ ከዛ ሰው ውጭ ራሱ ወንድምሽ ምናምን እህትሽ ምናምን እንደዛ ነው እንጂ ባዳ አይለን ተከራይ የሚለው ሰው የለም። እንደዛ እየሆነን እያለን በጣም በቃ ወደድ ነው፣ በጣም መልካም ሰው ነው። በቃ ለካ የክፍለ ሀገር ሰው እንደዚህ ማህበረ ኑሮ እንዴት ነው በቃ ደስ ይላል ምናምን እያለን በቃ ሁሌም እናስበው፣ እንደዚህ እድለኛዎች ነን እንደዚህ ምናምን በጣም አመሰግነው ሊፈጠሬኝ፣ በቃ እንደ አባት እንደ ወንድም ምናምን ሆነብኝ እና እናቴም በቃ ለሆነ ነገር እሱ ነው የሚደርስልን ቶሎ እንደዛ እየሆን እያለን እናቴ በጣም እንትን ትላለች። በቃ ያንን ሰው ፈለገች በጣም ወደደች። ይሄማ ልጅ ነው ማግባት ያለባት። ቅርበታችሁ እየጨመረ መጣ። በቃ ይህ እንደዛ ምናምን እየተባለ እየኖረ እያለ ቤታችንን ራሱ የሆነ ማስታውሰው ራስ በቃ ማረሳው የመጨረሻ ታሪክ እሱ ነው። እንትን አለ ቤታችን መንግስት ሊወርሰን የቀበሌ ቤት ነው አላልኩ። በቃ ይወሰድ ምናምን ተብሎ ሊወሰድ ሊወረስልን ሊወረስብን ሌል ሲችል እንትን አደረገ እሱ ብር ከፍሎ ምን ብሎ ብዙ ብር ነው የከፈለው እኛ ቤት ለኛ ቤት ለማስመለስ እና ቤታችን አስመለሰልን። በጣም ብዙ በቃ እንደዚህ ስንሸገር በቃ ወጪ ምናምን የሆነ አንድ አንድ ነገር ተሸግረን ምናምን ሲያይ ሞላልናል እና በጣም በቃኛ ለሱ ያለን አመለካከት እንጂ ይሄን ነገር በጣም መልካም ሰው ነበር በሰዓቱ። ከዛ እናቴ በቃ እሱን ካላገባሽ አለች። ሁለታችንም ቅርብ የሆነ በቃ እየተቀራረብን መጣን ምናምን ግን በእድሜም በሁሉም ነገር አንመጣጠንም። እሱ በባህሪው ትንሽ ቆጣ ቆጣ የሚል ሰው ነው። ብዙ እንትን አንልም። በመሀል እንደዛ እያለ በቃ እንትኑ አሸነፈኝ ማለት መልካም ነው። ስለዚህ ምና ይሄ መቅረብ ጀመርኩኝ። ከሱ ጋር እንደዚህ እየቀረብኩ እየተግባባን ምናምን እያለ እናቴ በቃ ተጋቡ፣ አብራችሁ መሆን ነው አለባችሁ። ማለት እቤት ነው አንድ ላይ ነው ምን ነው እንድንጋባ እንትናለች። ከዛ ግን ፍቅረኛ ነበረኝ የራሴ የምለው ሰው እና እሱን አናግሬዋለሁ ማለት እንደዚህ ስለ ፍቅር እንደዚህ ሳራ አብር አብሬሽ አሁን ለመገባት ለወደፊት እቅድ የለኝም ከአንቺ ጋር ለመኖር አለ። ፍቅረኛ ማለት እንጃ በቃ ሁሌ ህልሜ ከሱ ጋር ነው። ሁሌ ከሱ ጋር ነው መገባት መፈልገው ሁሌም፣ ማለት የሆነ ሰዓት ላይ ከሱ ጋር ህይወት እንደሚኖረኝ ሁሌ እርግጠኛ ነበርኩኝ። እሱ ምንድን ነው ይሄን ያለበት ምክንያት፣ ይሄ እንደዚህ ያለበት ምክንያት ምንም አላውቀው። በቃ እንደዚህ ነው ያለኝ ከአንቺ ጋር መሆን አልችልም፣ መቼም አብረን የማንችል ሰዎች ነን። እንዲህ ሲለኝ ተስፋ ቆርጭኝ፣ ምንም ስለ ፍቅር የሚባለው ነገር ትቼ ትምህርቴን እሱ ለመርሳት ትምህርቴን ብቻ ነበረ ማስበው። ትምህርት እያልኩ እየተማርኩ እያለም አስራ ሁለተኛ ክፍል ውጤት ሳይመጣል ይቅር፣ አቅም ደግሞ የለኝም፣ የግል መማር ደግሞ አልችልም ገንዘብ ያስፈልገና፣ እንዳልኩ የቀበሌ ቤት ነው ያለው አንድ ክፍል ቤት ናት። የጥሮታ ነው እንትን የምንለው ሌላ ገቢ ላነው። እንደዛ ሲሆን ምን አሰብኩኝ? እኔ ሰርቼ እናቴ ማገዝ አለብኝ። በቃ ውጤት መማርም ስላልማልችል ማማር፣ ስራም በቀላሉ የሚገኝ አይደለም። ግን ልሞከር ስራ ብዬ ስራ ማፈላልግ ጀመርኩኝ። ስራ በማፈላልግበት ሰዓት እናቴ ትታመማለች። እናቴ ታመመች። እናቴ ለማስተማም ስል። አሁን ተሻላት ስል ስራ ለመፈለግ ስል ደሞ ትታማማለች። እንደዛ በቃ የሆነ ተያዙኝ በፈተና ማለት ነው። ከዛ በኋላ እናቴ ለማስታመም ልጁ ሶስት ወር፣ የአራት ወር፣ የአምስት ወር የቤት ክራይ ክፍል ይሰጠኛል ቀድሞ ሳይደርስ ለምን ሌላ የለኝም ገቢ። እሱን እቀበለዋለሁ። በቀሱዋል በቀሱ አልበቃ ሲለኝ ደግሞ አበደረዋል። ብድር ከልጁ ያበድረኛል በቃ ምን ብዬ በቃ ይሄን ቃላት መግለጽ ይሄን ልጅ በቃ ያንን ጎድ ጓደኛዬ እንዲ ብሎኛል፣ ከፍቶኛል፣ ተሸግር ያለው እናቴ ታማለች፣ ትምህርቴ ያቁም ያለው መማር አልቻልኩኝም፣ ብዙ ችግሮች በቃ ተጭን ውስጤን ይዤ እንደዛ። በተፈጠረ በሰዓት ልጁ ለካ ክፍለ ሀገር እዛ በጣም ሀብታም ነው። ይሄ ገበሬ መሬት ምናምን አለ ሚያመጣው ገንዘብ የሚጠቀመው ከዛ እያመጣ ነው እኛ የሚሸፍንልን ለራሱ የሚኖረው ማለት ነው እንደዛ እየወነግ ያለ በቃ መጋባት አለባችሁ ብላ እናቴ ሁለታችን እንድንጋባ ታደርጋለች። ከሱ ጋር ተጋባን። ከተጋባን በኋላ እናቴ በቃ የሆነ ወጥቼ እራሱ ስመጣ እየተንከባከባት ነው የማገኘው። ቀን ነገሮቹ፣ ታሪኮች ምናምን እኔ ውስጤን በቃ እንትን እያለ መጣ ማለት ነው። እንደዛ በሆነበት በሰዓት እንደዛ እያደረግን እያለ በመሃል ማን ይደውላል? ፍቅረኛዬ፣ አብሮ አደጌ ማለት ነው እንደ ውሎ መገናኘት አለብን ሲለኝ አግኘት በቃ እኔ ከአንቺ ጋር መኖር እንፈልገው አንቺ አጥቼ አልኖርም፣ መገባት አለብን ምናምን ላይ አይ እንደዚህ ላስብበት ብዬ ማለት እወደዋለሁ ያለሽበት ሁኔታ አልነገርኩትም፣ ደብቄዋለሁ። እና ግን በጣም ነው የምወደው፣ መርሳት አልቻልኩኝም። ግን እዚህ በፍቅር ሳይሆን ልጁ እንትን ነው ታሪኩ እንትን ነው በቃ እናቴም ስለሚያገዝ ችግሬ ስለሚሸፍንልኝ ነው እንጂ ከሱ ፍቅር አልያዘኝም። ግን ፍቅረኛዬ ስለምወደብ ስለነበረ መገናኘት ተደብቄ ከሱ ማግኘት ጀምርኩ፣ ፍቅረኛ ማለት ነው። ተደብቀን ስንገናኝ ምናምን እንቀራረባለን የፍቅር ጊዜዎችን እናሳልፋለን። ከዛም መሳሳም ይላል በከጊዜ ጊዜ ምናምን እንደዛ ግንኙነት ጀመር፣ በድብቅ ማለት ነው። እንደዛ እያረግን በምናደርግበት ሰዓት እሱ ማደረገውን ነገር ሁሉ ያውቃል። እንዳልኩ አልነገርኩም። ቤተሰቦቹ ጠንቋይ ምናምን እንደዚህ እንትን የሚያምኑ ናቸው ቤት። አዎ በዛ የሚያመልኩ ናቸው። እና ይከታተለኛል፣ ያውቃል በቃ፣ ማድረገው በእያንዳንዱ ድርግ እና የሰፈር ሰው ምናምን ያገኘዋል። እኔ ከልጁ ጋር ስንገናኝ ምናም ይነግሩታል። እንደዚህ ምናምን ሲል ሲጠይቀኝ ውሸት ነው ምናምን ለዋለ በሚነግሩት ብቻ እንጂ እሱ እንደሚከታተለኝ በሌላ ነገር ማቀው ነገር የለም። በዛን ሰዓት እንደዚህ ያገኝ ደስ ሲልኝ በፍጽም ብዬ እክደዋለሁ። እንደዛ በድብቅ እንገናኛለን ምናም ከዛ ከጓደኛዬ ጋር እየተገናኘን በነበር ሰዓት እዛ ከጓደኛዬ ጋር ግንኙነት አድርጌ እመጣለሁ። እሱ ደግሞ ባሊ ነው፣ እቤት ደግሞ ከሱ ጋር ያው ግዴታዬ ነው ማድረግ አለብኝ። ከሱ ጋር ግን ይደክምኛል በጣም በቃ። የስጋ ግንኙነት ስናደርግ እዛ አድርጌ እመጣለሁ። እቤት ምሷል፣ እንደዛ ያለ በጣም እየደከመኝ በቃ፣ የሆነ ስሜቱ የሆነ የቀነሰ የመጣብቀውል የሱ ማስደስት እሱም አይደሰትም ነገሮቹ እየተባላች መጡ። እንደዛ የሆነ ድጋሚ እንደዛ ሲሆን በተደጋጋሚ እንደዛ አይነት ነገር ይፈጠራል። ከዛ በመሀል ፍቅረኛ የየራቂ ይመጣ ምን ይለኛል አንድ ቀን ጭራሽ አስረስተሽኝ ሽኝ ራሱ አታውቂም ምናምን አለኝ ማለት ነው ሲለኝ፣ በቃ አዘንኩኝ ማለት እንደዛ አይነት ነገሮች ስናደር ግንኙነት ተጣብቀን እንቀራለን። በግንኙነት መሀል ማለት ነው ሁለታችን ባለው መቼም ያው ለመግለጽም ቢከብድ በቃ መላቀቅ ምናምን አንችልም። ግንኙነት በሚያረጋ ተጣብቆ ይቀራል እና ያን ነገር ሁሌ ስለሚ በተደጋጋሚ ስለሚፈጠር ግንኙነት ባረግን ቁጥር እንደዛ አይነት ነገር ስለሚፈጠር መሸሽ ምናምን መጣ። መራራቅ ማለት ቶሎ ቶሎ ላለ መገናኘት እዩ ምናምን አረግ ነው። ከዛ እሱ ደግሞ ምን ያደረጋል? ይሄ እናቴ በቃ በጣም እየታመመች በመጣችበት ሰዓት እሱ እቤት መጥችም ከሱ ጋር የሚያስደስት ስሜት አይደለም ያለው። እሱ የምናደርገው ማለት ነው። ቤት በቃ አይደሰትም። በቃ እንደዚህ ከዛ ትሸች ያንን ፍቅረኛ የራሱ እንደዚህ እንደ ድሮ አይደለችም። አሁን ንጽናሽን እየጠበቅሽ አይደለም። ትሸቻለች ምናምን ብቻ በቃ የሚያስጠላ አእምሮን የሚነካ ነገር ይለኛል። እና በጣም ነበረ የከፋኝ። አለቅሳለው፣ አዝናለው። ለምን በህይወቴ በጣም ፈተና ውስጥ ገባው። ታመምኩኝ ማለት የሌለኝ ነገር ነው የመጣብኝ። እንደዛ እንደዚህ የሚያደርገው በልጁ በሚያመልኩ ወይም ደግሞ በሚጠቀሙ ነገሮች ነው እንደዚህ እየተጠቀም ያለው። እኔ ድንገት እንደዚህ ድንገት ሲሆንብኝ በጣም ሀዘን ውስጥ ገባሁ፣ ተቸገርኩኝ። በቃ ማንም ማማከር እራሱ ማን ብዬ ምን ብዬ ነው የማወራው? ምንድን ነው የተፈጠረው? እንደዛ ነገር ሲፈጠሩ ምን ይለኛል? እናቴ ስትታመም እንዲ እንዲ እንትን ስለው እናትሽንም አውሬ ሆነ ተቀየረ መልካም የነበረው ሰው ጥሩ ነገር መልካምነት ጠፍቶ እንደ እንዚህ ያርገሻል። እናትሽም መኖሩ የምትችለው በኔ እጅ ነው። ብፈልግ እገላታለሁ፣ ብፈልግ ምት ነው በቃ ምትኖሩት ምናምን አለ። ከዛ ለከዛ ጠንቋይ እንትን እያደረገ እኛ ህይወታችን እኛ እናቴ እያሳመመ ነው። እኔም ከሌላ ሰው ግንኙነት እንዳድርግ በቃ ህይወቴ እንዲበላሽ አድርጉኝ፣ ተበጠበጠ። ብቻ ከባድ ነው። እንደዚህ አይነት ነገር እያለ መናገርም ይዘገንናል። ብቻ ለጣላትም እንደዚህ አይነት ነገር አትመኝም። በሚፈጠረው ነገር በጣም ነው የሚያስጠላው። እና እንደዚያ በተፈጠረ አሁን እናቴ ያው ምን እንደሆነ ምን ታሪኩ ባናውቀውም በቃ እናቴም በጣም ትታመማለች ከዛ ነገሮች ከሱ ጋር መጋጨት ጀመርን አለመስማማት ተፈጠረ እናቴም ህመሟ እየታመመች መጣች ከዛ ወደድሽም ጠላሽም እኔ ይህን ህይወት ነው የምትኖሪ ለምን ካልሆነ አንቺም ጤነኛ አትሆኝም እናትሽም ልትሞትም ብዙ ነገር ላረጋችሁ ይችላል። ያለሽ አማራጭ እኔም በሚለሽ መንገድ ነው ምትኖሪ ያለሽ። ከዛ ምን አማራጭ የለኝም። ከዛ ደግሞ ሌላ ችግር ተፈጠረ። በማለች መሆን ነው ወንል ተፈጠረ አረገዝኩኝ። አሁን ማን ያረጋግሹ ከሱ አሁን እንዴት ቢችኑ አሁን ጭንቀት ውስጥ ነኝ ያለሁት። ሌላ ጭንቀት ማለት ነው። ጨርሻለሁ። ይህን የመጨረሻ ጭንቀት ኝ የሚባል አይደለም። አሁን ልጁ ምን እንደማደርገው የሱ ልጅ ተቸክሜ በማለት ልጅ አለ ከማይሆን ነገር ከማይሆን ሰው ሳርግዝ ራሴን አንዳንድ ራሴ ብቅ ራሴ እስከመጣላ ድረስ ፈተና ውስጥ ነው የገባሁት። እናትሽ ምን ላይ ያሉት? እናቴ አለች ቃሏ ለመስጠት እንዲያዋን እናወራሉኝ እያለች ነበር እሱ ማብረሻ አብሩን ያለ ነው። እንግዲህ ምንድነው ያው የተፈጠረው ነገር ትንሽ ከባድ ነው። በአዳም ልኮ በራሱ ዋጋ ያስከፍላል። በዛኛው ዓለም ውስጥ ይቅርታ የሚባል ነገር የለም፣ ለስተት ሁሉ ዋጋ ያስከፍላል። እና የገባሽበት ነገር ከባድ ቢሆንም አንድ ነገር ማናግርሽ ግን ምንድነው፣ አንድ መውጫ መንገድ አለ። እሱም እግዚአብሔር ነው የተሻለው መንገድ ያው እምነት ይፈልጋል እንደ ነገሮች ያው የማይታየው ዓለም ውስጥ ያሉ ነገሮች ናቸው። ግን በሚታይ በተገለጠ በሰው ማንነት ውስጥ እነዚህ እውነታዎች ይመጣሉ። ያንቺ በመንፈሳዊው ነገር መበርታት፣ በአንቺ ወደ እግዚአብሔር በመቅረብ ነገሮች ይስተካከላሉ። ይህን ስልሽ የሰራሽው ስራ ትክክል ነው እያልኩሽ አልነበረም። በትዳር ላይ የሚሄድ ኃጢአት ነው እንግዲህ ፈቀድሽም አልፈቀድሽም ብቻ ይሁን ምንም በህግ ፊት ወይም ደግሞ በሰውም በእግዚአብሔርም ፊት ጋብቻ የሚለውን ነገር ከፈጸምሽ በኋላ ወደ ቀደመው ነገር መሄድ መልካም አደለም ያን አንችና እግዚአብሔር በምታውቁት ቋንቋ በእግዚአብሔር ፊት ይቅርታ መጠየቅ ነው ይህኛው ነገር ግን ይህኛው የዚህ ዓለም አሰራር ወይም የዚህ የሰይጣናዊ አሰራር ግን እምነት ይፈልጋል ነፃ ከሱ ለመውጣት ልጅ የእግዚአብሔር ስጦታ እንጂ የሰው ስጦታ አይደለም ስለዚህ ከእግዚአብሔር የመጣው ስጦታሽን ደግሞ መቀበል ግዴታሽ ነው። የሰጠ እግዚአብሔር ስለሆነ የሚያሳድግ እግዚአብሔር ስለሆነ፣ ስለዚህ ተጠንቅቀሽ በርትተሽ ልጅን ነገ ለተሻለ ነገር ማድረስ አለብሽ ካለሽበት። ይሄ መንፈሳዊ ነገር ግን መንፈሳዊውን ነገር በስጋዊ ነገር በመዋጋት አታሸንፊውም። ስለዚህ ቆም ብለሽ እንደምነትሽ ወደ እግዚአብሔር ወደ ሆኑ ሰዎች መጠጋት የእግዚአብሔርን ነገር መያዝ ከዛ በኋላ የድሉ ነገር ቅርብ ይሆናል እንግዲህ የሀበሻ ጨዋታ ቤተሰቦች ዛሬ በህይወት መንገድ ላይ ይዝችን የሰላምን ህይወት ሰምተናል ምንድን ነው የሚሻላት እስቲ እናንተ ያላችሁን ሀሳብ አስተያየት መልእክት ጻፉላት ይደርሳታል እና ከኔ የተሻለ መንገድ ካላችሁ በመንፈሳዊ ህይወት መርዳት የምትፈልጉ ሰዎች ካላችሁ ልታግዟት ፈቃደኛ የሆናችሁ ሰዎች በሀበሻ ጨዋታ ቁጥር ጠይቁን፣ ቁጥሯን እንሰጣችኋለን። በግል ታገኟታላችሁ እና አጽናኗት፣ አበርቷት። እኔ ያላየ አቅጣጫ መንገድ ቃለ ደግሞ እናንተ ይሻላል የምትሉትን ነገር ጠቁሟት። የዛሬ እንግዳይ ጋር ይህን የመሰለ ቆይታ አድርግ ያለሁኝ እግዚአብሔር አምላክ ሳምንቱን በተስተካከለውና በተደላደለው መንገድ ይምራችሁ። በነገር ሁሉ መሳካትና መስተካከል ይስጣችሁ። መልካም የስራ ሳምንት። ይህን ፕሮግራም አዘጋጅተን ያቀረብንላችሁ እኔ ዘላለም ወዳጅነ ከሀበሻ ጨዋታ ጋር ነበርኩኝ። ክብረት ይስጥልኝ።